ወደ ቤቴ ስገባና ሁሌም በግድግዳ ላይ ስመለከተው እጅግ በጣም የሚያስደስተኝ የእግዚአብሔር ቃል የሆነ አንድ ጥቅስ አለ። ይህንን ጥቅስ ብዙ ሰዎችም ቢያውቁት በህይወታቸው አሸናፊ መሆን ይችላሉ፣ ሐዘናቸውንም ደስታቸውንም፣ ማጣቱንም፣ ማግኘቱንም፣ ሁሉንም ነገር ደግሞ አንድ ላድርገው መያዝ ይችላሉ። ወይም ደግሞ በመልካሙ መልኩ ሊያስተናግዱት ይችላሉ ብዬ አስባለሁ። ይህም ቃል በዳዊት በመዝሙሩ ላይ መዝሙር 135 ላይ የሚገኝ ቃል ነው። ቃሉም እግዚአብሔር የወደደውን ሁሉ አደረገ የሚል ቃል ነው። የሰው ልጅ ይህንን ቃል በህይወቱ ውስጥ ሲያስብ ይህንን የእግዚአብሔር ቃል በነገር ውስጥ ሲተገብር ማጣቱ ማጣት እንዳልሆነ ይመለከተዋል። መደሰቱ ደግሞ ዘላቂ እንደሆነ ያየዋል። ማልቀሱ ደግሞ ጊዜያዊ መሆኑን ያየዋል። መልካም ነገሮች የሚመጡበትን ጊዜያቶች ደግሞ የሚያስብ ይሆናል። ስለዚህ በሁሉም ነገራቶች መካከል ወይም ደግሞ በተለያዩ ስሜት መለዋወጥ ውስጥ እግዚአብሔር በደለኝ፣ እግዚአብሔር ደግሞ እንዲያደረገኝ፣ አምላክ ረሳኝ ሳይሆን የሚለው እግዚአብሔር ለእኔ የተሻለ ነገር አለው ብሎ እንዲያስብ ያደርገዋል። ስለዚህ ሁላችንም ልናስበው የሚገባ ነገር ነው። ይህችን ቃል በህይወቱ መተግበር የጀመረ ሰው ይህንን ካደረገ በኋላ የሚሆኑ ነገሮች ያስደነግጡትም፣ የሚወደው እንዲሁም ደግሞ ልዩ ዋጋን የሚከፍልለት አባቱና አምላኩ እግዚአብሔር ብዙ ነገሮችን ለርሱ ሊያደርግለት እንደሚችል አውቆ ቆርጦ የተነሳበት ቀን ነው ማለት ነው። ስለዚህ ወዳጆቼ እግዚአብሔር የወደደውን ሁሉ አደረገ። ማጣትህ ለበጎ ነው። ማግኘትህ ለበጎ ነው። ማልቀስህ ለበጎ ነው። መሳቅህ ለበጎ ነው። ሁሉንም ነገር ደግሞ ደግሞ በበጎ መልኩ የሚያደርግ ክፋት የሌለበት ሐሰት የሌለበት መልካም የሆነው እግዚአብሔር ካንተ ጋር ነው። ስለዚህ እርስዎ የወደደው ሁሉ የሆነ ነውና ራስህን ሳትረብሽ በደስታና በመልካሙ ልትኖር ይገባል። መልካም ቀን ለሁላችሁ።